ፍራንክ ተደርግሽ። ያ ምን ጭብጫ ሆኖ ሰርጋል? እንደዚህ መታጨብ ብራንክ። ይሄ እንግዲህ እኛ ባልደረባ ነው፣ መኮንን ይባላል። አብሮ ነው ከከተማ ይመጣ ጓደኛችን ነው። እና ማለት ነው ፕራንክ አደረግሽ ጓደኛ በጣም እናንተና ማታ ከጣራ በላይ የነበረው የኔ ቤት ስታዲየም መሰላችሁ። በተከራ ሰላም፣ እንዴት ናችሁ ተመልካቾቻችን? እንኳን ለትንሳኤ በሰላም አደረሳችሁ። ይያለ ልዩ የትን ፕሮግራም ላይ ነው እንግዲህ የምንገኘው ከታዳጊ ጋር ቆይታ ማድረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ጥሩ ቆይታ ከእኛ ጋር እንድታረጉ ተመኛን። መልካም በዓል፣ መልካም ቆይታ እንኳን አደረሳችሁ። እስቲ በቅድሚያ እንግዲህ በዓል ላይ ነው የምንገኘው ሁዳዴን ሁለት ወር ከጾመን በኋላ ዛሬ ደግሞ የትንሣኤ በዓል ላይ እንገኛለንና እንዴት ነው በዓል፣ እንዴት እያለፈ ነው? እንኳን አብሮ አደረሰን። በዓል አሪፍ ነው ደስ ይላል። ኢዛና እንግዲህ ከቅርብ ጊዜያት ወዲህ በምትሰራቸው አዝናኝና ስቂ ቪዲዮዎች እንግዲህ በርካታ ተከታዮችን እያፈራ ትገኛለህ። እንግዲህ ለየት ያለ ኮንተንት ነው ይዘህ የመጣኸው እና እንዴት ጀመርክ? እስቲ ስላጀማመር ንገረን። ቲክቶክ እንዴት ጀመርክ? በምን አጋጣሚ ጀመርክ? እኔ ስባር ነው የጀመርኩት። ሰው ምናምን መንገድ ላይ ኖርማል ሳይ ምናምን እነሱን ያስጀመሩ። በዛ ሰዓትም አላቅም ነበረ ሰምም ነገር እና አሪፍ ነው ምናምን ሲሉ በዛው አልኩ። የመጀመሪያ ቲክቶክህን ታስታውሰዋለ? እንግዲህ አሁን ላይ ይመስለኛል አይደል፣ በእንደዚህ አይነት ኮንተንት የመጣሁና መጀመሪያ ላይ የሰራሁን ቲክቶክ ታስታውሳለ? የቲክቶክ ቪዲዮ ምን አይነት ነበረ እስቲ ንገረኝ። ነበር አሪፍ ቫይራል ወጥቶ ነበር ወይንስ እንዴት ነበረ የመጀመሪያ የቲክቶክ ቪዲዮ? ያው በዛ ሰዓት መቶ ሺህ ትልቅ ነበር። በጣም በጣም ቫይራል ለእኔ ቫይራል ነበር። በዛ ሰዓት መቶ ሺህ ማለት አላቅም ግን መቶ ሺህ ሰው አይቶ ሀል ምናምን ነገር ነው ያሉኝ። የዛን ሰዓት ነው ስልምንም ስለማላቅ፣ በሰው ስልክ ነበረ በእነሱ አካውንት ነበር ፖስት የተደረገው። ደስ ይል ነበር። በመጀመሪያ ቪዲዮ ተቀባይነት አግኝተ ነበር ማለት ነው። አሁን ላይ ደግሞ ለየት ያለ ኮንተንት ነው ይዘህ የመጣሁና፣ ይህንንስ ኮንተንት እንዴት አሰብከው? እንግዲህ ብዙ ሰዎች የእናት ገጸ ባህሪ ሆነው ሲወክሉ ይታያል፣ ቲክቶክ ላይም የተለያዩ ቪዲዮዎች ላይ። አንተ ግን ለየት ያለ ሰውነት አቋም ያላት እናት ነው ይዘህ የመጣሁና፣ እሱንስ እንዴት አሰብከው? ኖርማል ነበር መሰራው በረከት ተስፋዬ እንደሚሰሩ አዎ እንደዛ ነው የሚሰራው ቢጨመር ከኋላ ቢከቢ ጨመር ቢል ዶሮች ብናስቀምጥበት ምናምን ወደሱ መጣላለሁ እንግዲህ የተለያዩ እቃዎች እያስቀመጠች ነበርና ስለዚህ እሷ ናት ማለት ነው ሀሳቡን ያመጣችው አሁን ላይ እንግዲህ በዋነኝነት እሱን ኮንተንት ነው እየሰራ ያለውና የሰው አቀባበል ምን ይመስላል እንግዲህ ለየት ያለ ስራ ነው እየሰራ ያለውና አልተለመደም ለዛ ነው የጠየቅኩና፣ ሰው እንዴት ነው የተቀበለው? ምን ይመስላል? ኮመንቶች አስተያየት እንዴት ነው? መንገድ ላይ እንዲህ ለብሼ እየሄድኩ እራሱ ቂጦት አለ ምናምን ነገር ብዙ እንትን አለ፣ የሚሳደብም አለ፣ ያው እንትን የሚልም አለ ምን ይከብዳል። ግን እንግዲህ ረዘም ያለ ዲያሎግ አንዳንዴ ስትል እናያለንና ዲያሎጎቹን ከፊልሞች ላይ እንደምትወስድ ይታወቃልና ጊዜ ይፈጃል ብዬ አስባለሁና ምን ያህል ጊዜ ፈጅብሃል ዲያሎጎቹን ለመሸምደድ? ጠዋት ላይ ምናልባት ማጣው ማታ ካገኘው ጠዋት መሰራው ከሆነ ለይቱ ሙሉ እየሰማሁ እየሸመደድኩ ታድራለሁ። ያው በሚፈጥ ነው ስለምንሰራ ይህን ያህል አይከብድም። ከብዱም ለመናገር ማን ነው የሚቀርጽ ግን? እሷት መስለኛለች አይደል? አንዳንዴ እሷ ያሷስ ስንት ስንት ቢስተናይ ደሞ ጄሪካ ላይ ምናምን እየደራረግኩ እየደራረብኩ ያኔ ሪንግ ላይ ስላልነበረ እንደዛ ነበር ማለት። እንግዲህ ወደዚህ ስራ እንዲገባ ከፋፉ ሰዎች መካከል አንቺ እንደሆንሽ ይታወቃልና እንዴት ነው ከወንድም ጋር ኮላብ አድርጎ መስራት ምን ይመስላል? ደስ ይላል፣ አሪፍ ነው። ድንገት ነው እሱንም የሚያስበው ለመስራት የሆነ እንትን ቪዲዮ አመጣ። አንድ ቪዲዮ እየመታኝ ነው የሰራው እንደውም በዛ ቪዲዮ ነው እንትን የተባለ አሪፍ ቫይራል ወጣሱ በመጀመሪያ ቪዲዮ ነው አንቺም ቫይራል የወጣሽው እና እድለኛ ነች ማለት እንችላለን አዎ መጀመሪያ እሱ ቫይራል ስለወጣ ተማሪ ናችሁ ሰራተኛ ናችሁ አይ ሰራተኛ ነኝ ሁለታችሁም ትምህርት እንዴት ነው ጨርሳችሁ ነው ወደ ስራ የገባችሁት አይነት አዎ 12 ላይ እንትን አለን በቃ እሱን ትንሽ እንትን ስለሚለው ስለሚያምሙና ወደ ስራ ገባ አሁን ላይ በዋነኝነት ቲክቶክ ነው እየሰራችሁ ያላችሁት አይነት ቲክቶክ ሌላም ስራ እኔ ሌላም ስራ ሞክራለሁ ምንድን ምንድነው የምትሰሪው እኚህ አርቲንት የሪቫና አበባዎች ኬክ። አሁን በቅርብ ነው ኬክ መሞከር የጀመርኩት ሻማ ምናምንም። የጥምር ሙያዎች ባለቤት ነሽ ማለት ይቻላል። ምክንያቱም ኬክም ሪቫንም እንዳልሽው፣ ቲክቶክን ደግሞ በዚህ በኩል እያስኬርሽ ነው ያለሽው እና እንዴት ምን ይመስላል። እንግዲህ ከቀድሞች ነው ወንድምሽ የጀመረው እና አሁን በቅርብ ነው የጀመርሽው እና ቲክቶክን እንዴት ተቀበለሽ? እንዴት አየሽው? አጠቃላይ መስራት ይከብዳል? አይ ያን ያህል አይከብድም። እንደውም የኔም ቪዲዮዎች ስንሰራ ብዙ ደቂቃ አንፈጅም ወዲያ ወዲያው ነው ድንገት አንድ ቪዲዮ መጥተልን እንትልና ወዲያው አስበን ነው የምንሰራው። ይዛና ግን ስቀርጪው እንግዲህ በጣም ያስቃል እንኳን አንቺ ለምቀርጪው እኛም ገና ስክሮል አርገን ያሱ ቪዲዮዎች ሲመጣ በሳቅ ነው የምንጀምረው። እና እንዴት ነው ምቀርጭ እንዴት ተቋቋምችው ሳቁ? አንዳንዴ በቃ ቁጭ አድርግቶ እንዲሰራ እንትን እለዋለሁ። አንድ አንዳንዴ ደግሞ እየተበላሸብንም ቢሆን እየሳኩኝ ወይ ባጠገበው አልፋለሁ። ቁጭ አድርጌበት ስልኩን ሳልፍ ምናምን ብዙ ቪዲዮዎች ላይ እንደውም አሉ አንዳንድ ቪዲዮዎች ላይ የቤተሰብ አቀባበል ምን ይመስላል? ቤተሰብ ምን ላቸዋል? አሪፍ ነው አቀባበላቸው። እንድሰሩ ድጋፍ ያደርጉላቸዋል። አዎ ደስ ይላል አቀባበላቸው። በቀጣይ እንዴት ነው ከአንቺ ምን እንጠብቅ? እንግዲህ ብዙ ስራዎች ትሰራላችሁ፣ በቀጣይም ብዬ አስባለሁ እና እንዴት ነው አሁን እንግዲህ አሪፍ የሆነ ስራ እየጀመርን ነው፣ ሰርፕራይዝ ዴሊቨሪ እዛው ደ ቢሾፍት ውስጥ እና እስቲ አቀባበሉን እናየዋለን። ቢሾፍቱን ካነሳሽ እንግዲህ የቢሾፍቱ ልጆች እንደሆናችሁ ይታወቃል። እና በርካታ ቲክቶከሮች ደግሞ ከዶሚኔተርም እዛ ነው መሰለኝ አይደል? የቢሾፍቱ ልጅ ነው። እና ከሌሎች ቲክቶከሮች ጋር ኮላቦ አድርጎ ከመስራት አኳያ ምን አስቧቸዋል? እንግዲህ አዲስ አበባ ላይ እንደዚህ አይነት ነገር የተለመደ ነው። ቲክቶከሮች ከሌሎች ቲክቶከሮች ጋር በመሆን ቪዲዮዎች ይሰራሉ። ጥሩ ጥሩ ቪዲዮዎች ነው እየሰሩ ያሉትና እናንተስ እዛ ቢሾፍቱ ከሚኖሩ ቲክቶከሮች ጋር ተጣምሮ ከመስራት አኳያ እንዴት ነው? አይ እኛ ኮላብ አርገን ሰርተን አናውቅም። ሁለታችን ብቻ ስለሆንን በቃ ሁለታችን እንትን እንላለን እንጂ ያን ያህል እንትን አላለም። ከዚህ በኋላ እንግዲህ እናስባለን። አጋጣሚ ስላልነበረን ነበር ወይንስ እንዴት ነው? አይ ሁለታችን ስለሆንን እኛ አላሰብነውም። ሌላ ደግሞ እነሱም እንትን አይደሉም። ያን ያህል ኮላብ አርገው ከሌሎች ጋር ሲሰሩ ምናምን አላየናቸውም በዛ። እሺ ይሉናል ብለንም አልጠበቅም። ስለዚህ ወደፊት ግን እንጠብቅ አዎ ቢሾፍቱ ላይ ለዛ ነው የጠየቅኳችሁ። በርካታ ቲክቶከሮች እየመጡ ነው ያሉት እና የመገናኘት እድሉ ይኖራቸዋል ብዬ ስለማስብ ነው። ኢዛና ወዳንተ ልለፍ። ና እንግዲህ አሁን ላይ ቢሾፍቱ ነው አደል እየኖራችሁ ያላችሁት? እንዴት ነው አዲስ አበባ መቶ የመስራት እድሉ እንዴት ነው? እስከዛሬ ያው ትመላለሳላችሁ ብዬ አስባለሁ ወይንስ ደግሞ የመጀመሪያ ነው ስት መጣ በዘመድ ጋር ምናምን እንመጣለን እንጂ ለቪዲዮ ምናምን መተን አናውቅም፣ ለስራ መታጠቅም አናውቅም። ከዚህ በኋላ እንግዲህ አዲስ አበባ እየመጣ ተመላልሶ የፕሮሞሽን ስራ መስራቱን በተለይ እንዴት አስበህበታል? ምክንያቱም የተለያዩ ክፍለ ሀገር ላይ የሚሰሩ ቲክቶከሮች አዲስ አበባ እየመጡ የተለያዩ የፕሮሞሽን ስራዎች እንደሚሰሩ ይታወቃልና ወደፊት እንዴት ነው አንተስ? አላሰብክም አሁን ላይ ጀምራን አለ ፕሮሞሽን መስራት ከዚህ በፊት ስልክ ምናምን ስላልነበረን ድፍረሱ ሚለንም ወተን ለመስራት አሁን ግን ከዚህ በኋላ ግን እየሰራ እየሰራነው እንግዲህ በርካታ ቲክቶከሮች ስልካቸውን ከስር በማስቀመጥ ቪዲዮ የፕሮሞሽን ቪዲዮዎች እንደሚሰሩ ይታወቃልና እንዴት ነው እናንተ እስከዛሬ የፕሮሞሽን ቪዲዮ ያልሰራችሁት? ወይስ ፍላጎቱ ስላልነበር ነው? እንዴት ነው? በምን ምክንያት ነው እስከዛሬ የፕሮሞሽን ቪዲዮ ያልሰራችሁት? ምክንያቱም በርካታ ክፍለ ሀገር ላይ የሚኖሩ ቲክቶከሮች ቲክቶከሮችም እንግዲህ የፕሮሞሽን ቪዲዮዎች ይሰራሉ ይሰራሉና፣ እንዴት ነበር የእናንተ እንቅስቃሴ? እንዴት እስከዛሬ አልነበረም ፕሮሞሽን ላይ ማለት ለስራ አልነበረም። ማለት እንደዚህ ፕሮሞሽን እንሰራ ምናምን ብለን አልነበረም የጀመርነው። ዝም ብለን ኖርማል እንሰራለን። ያው መንገድ ላይ ሰው የሆነ ሲል ለምን አሰሩናም እንባላለን መንገድ ላይ ግን፣ በዛ ሰዓት ስልክ አልነበረንም እንዳልኩሽ፣ ድፍረቱ አልነበረንም። ዝም ብለን መስራት ብቻ ነው። እንደ ስራ ሳይሆን ያ እንደ ቀልድ ነበረ እያየነው የነበረው። ቫይራል ከወጣ ወጣ፣ ካልወጣ አልወጣም። ደሞ ብዙ የቲክቶክ ቪዲዮዎች እየሰራ ነው የምትገኘውና ከነዛ መካከል እስከ ዛሬ ብዙ ተቀባይነት ያገኘው ወይንም ብዙ እይታ ያገኘው የቲክቶክ ቪዲዮ የትኛው ነው? ብርጭቆ ከኋላ አስቀምጬ እሱ። ሌሎቹም አሉ ግን ከፍተኛው እሱ ነው። የብርጭቆ የዶሮዋስ እንግዲህ እሱም በደንብ ታይታለች ብዬ አስባለሁ። ብዙ ሰዎችም የሚያስተውሉ በዶሮ ይመስለኛል። እና እንዴት ነው የዶሮ ሀሳቡ እንዴት መጣላችሁ? ቅድም እንግዲህ ተቀምጣብህ ሀሳቡ እንደመጣ ነግረናል። እና እንዴት ነው ስሰራዋል ከበደም እሷን ይዞ መንቀሳቀሱ ያንተ በማን ወተ ነው አባት ልም ያሉ አራዳ የመሀል ፒያሳ ልጅ አስፋልት በቴስታ ሲሸርፉ ያደጉ፣ እኔም ቦ እንደው ነቄ ነኝ ስንቱን ሳሰልፍ የኖርኩ መጨረሻ ላይ ያንተ አባት እንደው ችክ ብለ ወደኩን እንዲሳቸው ላይ ትባጫለች። እየመታዋት እሷን እያሰርናት እግሯን እያሰርናት ምናምን ትፈራገጣለች። እናከዛለ ግን ያ ቫይራል እንዲወጣ ሲባል ማይደረግ የለም እያስቀመጥን ኩስ ብዛት ኮመንት ላይ እንደውም እንቁላል ጥላለች ምናምን ነገር እያሉ ይቀልዳሉ። ከሶስቴ ከአራቴ በላይ ሞክረን ተቀምጣ የምትሰራልን እንጂ አትፈልግ። ቤት ውስጥ ነው አይደለ ቪዲዮቹ የምትሰሩት እራሳችሁ ቤት ውስጥ። ለየት ያለ አለባበስ ነው ያለ፣ እንግዲህ ያው ተለቅ ከማለቱ ባሻገር ደግሞ አረንጓዴ ቀሚስ አለች፣ በሷ ነው ደሞ በደንብ የምትታወቀው። እና የተለያዩ ጫማዎችን ታረጋለ፣ በአንድ በኩል ከስክስ፣ በሌላ በኩል ደግሞ ሂል የሚመስሉ ጫማዎችን ታረጋለህ። እና እንዴት አሰብከው? ጫማዎች ከሰው ነው ሞስ ታደርግ ታደርግና ወይ ሲበላሽባት ወይ የሆነ ሲደብራት እሱን መልበስ እሱም ለብሳለሁ። ግን ለዛ ማለት ቅር እያላት ነው ለብሳ ተቀደለ እያለች እያለች ያቺ ቀሚስ አለች አለች ይዛት መታል ብዬ አስባለሁ። እንግዲህ መታወቂያ እሱ ስለሆነ ነው ይዛት መታል ብዬ ማስበው። ምክንያቱም ብዙ ሰዎች ይዛና ሲነሳ እንግዲህ ያቺ ቀሚስ አትረሳም አይደል። ከእኛ ጋር ቲክቶከሮች የማን አድናቂዎች ናቸው?

ከወንድ በረከት ተስፋዬ ቤኪ ተመሳሳይ ነው ኮንተንታችሁ። ለዛ ነው ከሱ ማይችን የጀመርኩት እኔ እና በጣም ነው ከሱ ጋር ብሰራ ደስ ይለኛል። ከሴትስ? ከሴት ሉዋል ሉዋል ሉዋላይት ከወንድ በረከት ከሴት ሉዋል ጋር ከሉዋል ጋር ብሰራ ደስ ይላል ደስ ይለኛል በጣም ነው። ወደ አንቺ ልለፍና የማን አድናቂ ነሽ? ያው አድናቂ ቤት እየተደናነቃችሁ ነው ያላችሁት። እንግዲህ ወንድምናት፣ ከሌሎች ቲክቶከሮች ከወንድምሽ ውጪ ከወንድሜ ውጪ፣ ክራንክ ከእሷ ጋር ብትሰሪ ደስ ይልሻል ወይስ ደግሞ ማድነቅ ነው? ደስ ይለኛል። ከወንድ ሴ ማናድናቂ ነሽ? እንግዲህ ከሴት ክራንክ ከሆነች ከወንድ ከማንጋ ኮላብን አርገሽ ብትሰሪ ደስ ይልሻል? እስጢፎ እስጢፎ ደስ ይላል። እንግዲህ ያው ቲክቶከሮች አው ኮላብ የማድረግ ቻንስ ይኖራቸዋል ብዬ አስባለሁ። እና እንዴት ነው ወደፊት ተገናኝተን እንሰራለን ብላችሁ ታስባላችሁ? እስቲ እንግዲህ እያሰብን ነው ከሆነ በቋሚነት አሁን ቢሾፍቱ ነው እየኖራችሁ ያላችሁት፣ እና ወደ አዲስ አበባ የመምጣቱ ነገር አለ ወይንስ ደግሞ እዛው የመቆየት ፍላጎት ነው ያላችሁት? ያው ብዙ ቲክቶከሮች መዳረሻቸውን አዲስ አበባ ያደርጋሉ። ከፕሮሞሽን ከተለያዩ ስራዎች አኳያ አዲስ አበባ መኖርን ይመርጣሉ። እና እናንተስ እንዴት ነው ወደፊት ወደ አዲስ አበባ ለመምጣት አላሰባችሁም? እና ስባል ነው መቼ እንጠብቅ፣ እንግዲህ ከስንት ጊዜ በኋላ ጊዜ ይኩያል ኢዛና። እንግዲህ እንደምመለከታችሁ ታዳጊ ልጆች ናችሁ። ገና ብዙ ምሰሩ ስራዎች አሉ ወደፊት እና አሁን ገና ጅማሩ ይመስለኛል። ና ወደፊት ምን እንጠብቅ ከእናንተ በተለይ በቲክቶክ ጀምራችኋል። ዩቱብ ገና ልንጀምር ነው፣ ፊልም ፕሮዳክሽን አለ እና እዛ ላይ ለመስራት እንትኖችን እየጨረስን ነው። የዛሬ ሶስት አመት ኢዛንን የት እናገኘዋለን ብለን እናስብ። በምን አይነት ስራ ላይ እሱን እግዚአብሔር ነው የሚያውቀው። ግን ያው ፊልሞች ላይ ምናምን ነገር አሁን እንግዲህ የምትታወቀው በዚህኛው አሁን በጠቀስነው ኮንተንት ነው። የዚህ የእናት አይነት ገጸ ባህሪ እና ሌሎች ኮንተንቶችን ስለ መስራት አላሰብክም ወይ? ቲክቶክ ላይ ላይቭ ስራ ትገባለ? እገባለሁ፣ ግን ስለ አለባበስና ስለ ቂጤት ሄደ ጡት እና ምናምን ገስ መሳደብ ደግሞ አትችይም። ለቀድ እንኳን እዛ ላይ ስምሽ ነው የሚያጠፉት በሌላ ነገር እያሉ ያው ስለዚህ እንግዲህ አንዳንዴ እንደውም እሷ ስትገባ ገባለሁ እንጂ አንገባም። ላይቭ እየገባችሁ አይደለም። ሌላ ቲክቶክ ለመስራት ታስባለህ? አሁን ከዚህ ጋር ጎን ለጎን ሌላ ቲክቶክ ቢኖረኝ አንድ ኮንተንት እንዳለ ይታወቃል። ያው በዚህ ነው ቫይራል እየወጣ ያለው እና ጎን ለጎን ግን ሌላ ኮንተንት ብሰራ ብለህ የምታስበው ኮንተንት አለ? በሁለተኛ አካውንት አለን። እሱ ላይ ግን ሊፕሲንግ፣ ምናምን ቪሎግ ምናምን ነው እንጂ ሌላ ከዛ ውጪ ሌላ ነው የለኝም፣ ችሎታውም የለኝም። ስለዚህ በዚሁ ራሴን እያሳደጉ ሌሎችም የፕሮሞሽን ስራ እንዲሁም ደግሞ በአጠቃላይ ያለውን በዚሁ ኮንተንት ነው መስራት የምፈልገው ማለት ነው። ፕሮሞሽኑ በዚሁ በሷ ቀሚስ፣ ካልሆነ አናሰራም ነው የሚሉት በሷ ቀሚስ ነው፣ እንደዛ ነው እንሰራ እዛው ደብረ ዘይት ላይ። እንዴት ነው ፕሮሞሽን ስራ እየሰራችሁ ነው? ጀምራችኋል፣ ብዬ አስባለሁ ያው ከሳምንት በፊት ምናምን። ነው የደብረ ዘይት ልጆች እንደሆነ ማንም ሰው አያውቅም። አዲስ አበባ ወይ ሌላ ቦታ ነው እንጂ መስላቸው መንገድ ላይ ሲያዩን ራሱ ይደነግጣሉ። እዚህ ለእንትመታችሁ ነው ለእንመታችሁ ነው ልትዝናኑ ነው ወይ ምናምን ይሉናል። ቢሾፍቱ እንዴት ትገልጻታለህ? ምን ትመስላለች? እንግዲህ ያው አሁን ላይ በዋነኝነት እዛ ስለምትኖር እንዴት ትገልጻታለህ ቢሾፍቱን? አሪፍ ነች፣ በጣም የምታምር ከተማ ነች። አሁን ላይ ደግሞ በጣም እየሰፋች፣ ብዙ ሪዞርቶች እየተከፈቱበት ነው አሪፍ ነው። ተወልደህ ያደግከው እዛ ነው አይደል ወዳንችን ለፍና እስቲ በቀጣይ የት እንጠብቅ? አንቺንስ፣ እንግዲህ አንቺም ያው ታዳጊ ቲክቶከር ከመሆንሽ አኳያ ብዙ ስራዎች ይጠብቁሻል ብዬ አስባለሁ እና በቀጣይ ሶስት አመት ውስጥ የት ትደርሻለሽ ብለን እናስብ እንጂ አሪፍ ቦታ። በቃ ወይ በቲክቶክ አሁን በጀመርኳቸው በስራዎች ምናምን። ዩቲዩብ እየጀመራችሁ ነው አይደል? አዎ። ገና ምን ልትሰሩ አስባችሁ? ዩቲዩብ ላይ ፕራንክ ምናምን በሁለታችን ለብቻችን፣ በዩቲዩብ ሌላ ደግሞ የስኩል ላይፍ ምናምን እንትኖች አሉ በእነሱ ደግሞ አብረን ሌላ እንትና ያለው ድራሞች ለመስራት ነው። ከልጆች ጋር ምናምን ደብረ ዘይት ካሉ ልጆች ብቻሽን። እንግዲህ አሁን ላይ ከወንድምሽ ጋር ነው እየሰራሽ ያለሽው እና ወደፊት እንዴት ነው የራስሽን የቲክቶክ አካውንት ከፍተሽ ለመስራት ታቀጃለሽ? እንዴት ነው ወይንስ ደግሞ እስከ መጨረሻው ከወንድምሽ ጋር ኮላብ አድርገሽ መቆየት ነው የምትፈልጊው? አይ ከእሱ ጋር የምሰራለው አሁን ደግሞ ከራሴ ጋር ብቻዬንም እየሰራሁኝ የታለ ያሰላቢ ልኛ ደስ ሌላውን ካሁን መታሽ እያለ እንጠብቀዋለን። የታለ ምናምን የሚል ጥያቄ አለው አንዳንዴ። እሱ ከሌለን ራሱ እሱ ከሌለማ አንቻት መሲ ነው የሚልኝ። ይዙ እንግዲህ ከቀሚስ ውጭ የምትታወቅበት ይህ ከንፈር ቅርጽ ይመስለኛል። እና እንዴት ነው የምታመጠው? እኔ ይገርመኛል። ከበፊትም ነበረ ዝም ብዬ ሳረጋው ኤም ይሰራልብ ደብሊው ነው ብዙ ጊዜ የሚሰራ ተመልካቾች እንግዲህ አይተው ማያውቁ ተመልካቾች፣ እስቲ አንድ የምታሳይል ከልጅነት ጀምሮ የመጣው ነው ያው፣ ይወዛወዛል። ዝም ብሉ ቲክቶክ ስሰሩ ምን ቻሌንጅ ያደርጋችኋል? ብዙ ጊዜ እንግዲህ ብዙ ተግዳሮት ይኖረዋል ብዬ አስባለሁ፣ ቲክቶክ መስራቱ እና ብዙ ጊዜ እናንተን ቻሌንጅ የሚያደርጋችሁ ምንድን ነው? የሰፈር ሰው። የሰፈር ሰው ማለት አንዳንድ የሰፈር ሰው የሆነ ከጎንሽ የሚሆን ሊያበረታታሽ ነው የሚገባው እንጂ ሌላ አካውንት እየከፈተ መሳደብ ስለ ግል ታሪክሽ መናገር ምናምን ይከብዳል። ኦኬ እዛ ስ አካባቢያቸው የሚገኙ ሰዎች ናቸው ማለት ነው። በተመሳሳይ መልኩ አንቺ ምን እንደዛ ነው ታስቢ እንዴት ነው? ምላሻችሁን ምን ብላችሁ ነው የምመልሱት? እርግጠኛ ነኝ ታቋቸው ያላችሁ ብዬ አስባለሁ። እንደ ነዚህ አይነት ሰዎችን እና ምን ብላችሁ ነው ምላሽ የምሰጧቸው? ወይንስ ደግሞ የራሳችሁን ስራ ነው የምቀጥሉት? ዝም ነው ትንሽ ትነጋገራለች ቤተሰብ ግን ጥሩ አቀባበል አለሁ በስራችሁ ከመደገፉ አኳያ እንዴት ነው? እየደገፈ ነው ቤተሰብ ወይንስ ደግሞ እንዴት ነው ስራችሁ ላይ ምን አስተያየት አለው? ያው መንገድ ላይ ምናምን አንዳንድ ቪዲዮ ላይ ይገባሉ እነሱ እና መንገድ ላይ ምናምን ነገር የት ነው ማውቃችሁ ማዘር ምናምን እናታችንም የት ነው ምታውቂ ምናምን ነገር ይባላሉ እና የዛን ሰዓት የመጀመሪያ ሰዓት ሌላ ነገር ነበር ይመስላቸው አይም በዛባችሁ እረፉ ምናምን እየተባልን ነበር አሁን ላይ እኛም እያስረዳ ናቸው። ሁለቱ ሞሽን መስራት ስንጀምር እነሱም ጭራሽ እያበረታቱ መጡ። ስለዚህ አሁን ላይ ጥሩ አቀባበል ከቤተሰብ እያገኛችሁ ትገኛላችሁ ማለት ነው። ኢዛና እንግዲህ ከመጣ አይቀር እንግዲህ በባዶ አንሰነባበትም ከጭውቶቹ መካከል አንዱን ትልናለን ብዬ አስባለሁ። አይደለ እንዴት ነው? እንጠብቅ። እሺ ተመልካቾቻችን አብረን የምንመለከተው መለከተው ይሆናል አብራችሁኑ። ልታደርጊ አጠገቡ ወደቅሽ። አጋጣሚ ሳይ ዋት አጋጣሚ ከመጌን አስረዳት። ከዚህ በኋላ አጠገቡ ትደርሽና እንደዚህ አድርጌ አጣፋሻለሁ። ሊሊ ያምሻል። እሷን ስለነካውብህ አንጨረጨረህ። ኦ ማይ ጋድ ኦ ማይ ጋድ፣ ዶንት ተች ሜ እንዳትዋረድ ትነካኝና፣ ዋ ብዬ ጮኬ የሰው መሳቂያ መሳለቂያ አድርገሃል። ቆይ አንተ በማን ሞተ ነው ይችላል አባተ ልም ያሉ አራዳ የመሀል ፒያሳ ልጅ አስፋልት በቴስታ ሲሸርፎ ያደጉ እኔም ቦም እንደው ነቄ ነኝ። ስንቱን ሳሰልፍ የኖርኩ መጨረሻ ላይ ያንተ አባት እንደው ችክ ብለው ወደኩ እንዲሳቸው ላይ ማዘር ጊዜ እኮ ነው። በናያትሽ በቃ ቺኮቹ በጢባር ብቻ ሆነ የሚያምኑት፣ ምን በፎገራ ሆነ የሚያምኑት። ታዲያ ፎገራቸው እዛ። እንግዲህ ያደረግነው ቆይታ ይህን መስል ነበር። በዚህ አጋጣሚ ግን ለወዳጅ ዘመዶቻችሁ የእንኳን ያደረሳችሁ መልእክት ካላችሁ ድሉ ልስጣችሁና ብታስተላለፉ መላ ቤተሰቤ፣ እህቴ፣ ጓደኞቼ እንኳን አደረሳችሁ። ቤተሰቦቼ እንኳን አደረሳችሁ። በጣም ነው የምናመሰግነው። እንግዲህ በቀጣይ ደግሞ ትልቅ ደረጃ ደርሳችሁ ተመልሰን እንገናኛለን ብዬ አስባለሁ። ተመልካቾቻችን፣ ልዩ የትንሳኤ መሰናዷችን የተመለከታችሁትን ይመስል ነበር። ከወጣቱ ቲክቶከሮች ጋር ነው ቆይታ ያደረግኩት። ሌሎች ልዩ የበዓል ፕሮግራሞቻችን የሚቀጥሉ ይሆናል። እኔ ግን ከወዲሁ ተሰናበትኩኝ። መልካም በዓል